ይህ ጥያቄ ለብዙዎች የፊልም ወሬ ይመስላል፣ ነገር ግን በአዲስ አበባ ንብረት ውስጥ ጥቂቶች አዎ ብለው የመለሱበት አስደንጋጭ እውነት አለ። ዛሬ በዝብ ቪላዎች ውስጥ ስለሚፈጸመው የእባብ ኪዳንና ዋጋ ስለከፈሉበት ታዋቂ ሰዎችን እናገኛለን። ይህ ቤት የቢሊዮነሩ የአቶ ጸጋይ መኖሪያ፣ ዛሬ ግን የወንጀል ቦታ ነው። በውስጡ የተገኘው ነገር ግን ከገንዘብና ከንብረት የተገለ ነበር። የከተማዋን ግማሽ ያጠመደ የጨለማ እስከ ቪዲዮ ፍጻሜ ድረስ እንድትከታተሉ በአክብሮት እንጋብዛለን። በዚያች ምሽት የአዲስ አበባ ሰማይ ብቻ አልነበረም ያለቀሰው፣ ለዓመታት በቅንጦትና በስኬት ተሸፍኖ የነበረው ትልቁ ሚስጥርም አብሮ እየፈረሰ ነበር። የከተማዋን አንጸባራቂ ገጽታ የሸፈነው የሀብት መጋረጃም አብሮ ተቀዷል። ይህ ቤት ዝም ብሎ ቤት አይደለም። ይህ የቢሊዮነሩ የታላቁ ባለሀብት የብዙ ወጣቶች አራያ የአቶ ጸጋይ መኖሪያ ዛሬ ግን የወንጀል ቦታ ነው። ሁሉም ሰው የሚያውቀው የስኬት ታሪኩ ከጀርባው የደምና የእንባተርን እንዳለው ማን አሰበ? ከምንም ተነስቶ በአይን ጥቅሻይ ቢሊዮኖች ጌታ የሆነው ይህ ሰው የከፈለው ዋጋ የገዛ ነፍሱ ብቻ አልነበረም። ይህ ዛሬ የምናውቀው አቶ ጸጋይ አልነበረም። ይህ ጸጋይ ነበር፣ ወላጆቹን በህፃንነቱ በመምናታ ከአጎቱ ቤት ተባረው የወጣ በባዶ እግሩ ወደ አዲስ አበባ የገባ ወጣት። ህልሙ ትልቅ ነበር፤ ከድህነት መውጣት፣ ትልቅ ሰው መሆን እውነታው ግን መራራ ነበር። በየቀኑ የሌሎችን ሀብት እያየ በየሌሊቱ በባዶ ሆዱ እያደረ የራሱን የድህነት ኑሮ ይረግም ነበር። ቤተሰብ አልነበረውም፣ የሚወደውም የሚጠይቀውም ማንም። በከተማዋ ግርግር ውስጥ ብቻውን ነበር። ብቸኛነቱና ድህነቱ ተስፋ አስቆርጦት ነበር። አንድ ቀን በዚሁ ሻይ ቤት ውስጥ አንድ ሽማግሌ ልጄ፣ የፈጣሪ መንገድ ረጅም ነው፣ ታግሰ በላብ ብላ የሰይጣን መንገድ ግን አጭርና ፈጣን ነው፣ መጨረሻው ግን ጥፋት ነው ሲሉት ሰማ። ይህ ቃል በጸጋዬ ጭንቅላት ውስጥ እንደ እልሳት ተከታተለ። እሱ ከእንግዲህ መታገስ አልፈለገም። እሱ የፈለገው ፈጣኑን መንገድ ነበር። ጉዞው የወሰደው ወደ እናት አልጋነሽ ቤት ነበር። እሳቸው የጨለማው ዓለም በር ተባጊ እንደሆኑ ለብዙዎች የሀብት በር እንደከፈቱ በሹክሹክታ ይነገርላቸዋል። ጸጋዬ ተንበርክኮ ችግሩን፣ ብቸኝነቱን፣ ድህነቱን በእንባ ነገራቸው እናት አልጋነሽም በሚያስፈራ መልኩ ፈገግ አሉ ሀብት ትፈልጋለህ ዝና ትፈልጋለህ ዋጋውን ለመክፈል ዝግጁ ነህ አሉት ጸጋዬ ለማንኛውም ነገር ዝግጁ ነኝ አለ በቆራጥነት ኪዳኑ ቀላል ነበር ይህንን ፍቱር እንደ ነፍስህ ባተንከባከበው ተንከባከበው ስሙ አባይ ነው በየቀኑ ንጹሕ ወተትና ትሬ እንቁላል መግበው በማንም ፊት አታውጣው ምስጢሩን ከነፍስ በላይ ጠብቅ እሱ ሲያድግ አንተም አብረት አድጋለህ። ጸጋዬ ተስማማ። ከዚያች ቀን ጀምሮ የድሮው ጸጋዬ ሞተ፣ አዲሱ ባለሀብቱ ጸጋዬ ተወለደ። አቶ ጸጋዬ አሁን የእባብ ንጉሡ ሆነዋል። የሀብቱ ምስጢር የተገለጠላቸው እሱ ብቻ አልነበሩም፣ ሌሎችንም ወደ መረቡ ማስገባት ጀመረ። አሁን እሱ የጨለማው ዓለም ደላላ ሆኗል። ታዋቂ ለመሆን የምትፈልገውን ዘፋይ ሊናን፣ የተፋ ሥልጣኑን የሚፈልገውን አቶ በቀለን፣ በፊልም ዓለም ኮከብ መሆን የምትፈልገውን ሳምሪን ሁሉም የእሱ ደንበኞች ሆኑ። ሕጉ ለሁሉም አንድ ነበር፦ ለእባቡ ታዘዙ፣ መሥዋዕቱን አቅርቡ፣ ሚስጥሩን ጠብቁ። በምላሹ ሕልማቸው እውን ይሆናል። ሊና ፈታሪ ድምፅን ሲያድላት የሚገርም ነበር። ድምጿ ልብ ይሰብራል፣ ተስፋ ያለመልማል። ነገር ግን በአዲስ አበባ የሙዚቃ ኢንዱስትሪ ውስጥ ድምፅ ብቻውን በቂ አልነበረም። ዝና የሚገኘው በችሎታ ሳይሆን በግንኙነት ነበር። ሊና ደግሞ ከፈታሪ በቀር ማንም አልነበራትም። ለዓመታት ከክበብ ወደ ክበብ ስትዞር የሙዚቃ ፕሮዲውሰሮችን ስትለምን ሕልሟ ከፊት ለፊቷ እየደበዘዘ መጣ። በየቀኑ የምትሰማው ቃል አንድ ነበር፣ እንጠራሻለን። ግን ማንም አልጠራትም።